ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገኝተናል፣ በአዲስ የምግብ ስራ። ዛሬ ይዤላችሁ የመጣሁት የቂንጬ አሰራር ነው። ነገር ግን እንደወትሮ ወጥሮ በብረት ድስት ሳፋይ ጥላ አይደለም የምንሰራው፣ በኦቨን ነው የምንሰራው። ከሰሞኑን እንግዲህ ታውቃላችሁ በኦቨን ቆንጆ ቆንጆ ምግብ በፍጥነት እየሰራን ነው። አትክልትም እንጨምርበታለን። ስለዚህ እንዴት ነው ማዘጋጀት የሚለው ነገር አብረን እናያለን። አብራችሁ ነው ዛሬ ለማዘጋጀው ቂንጬ የሚያስፈልገኝ ግብዓት እዚህ ጋር በቅደም ተከተል አስረዳችኋለሁ። ከቂንጬ ሄላችን ስንጀምር እዚህ ጋር ከታያችሁ አላቅም ሁለት የተከፋፈሉ የቂንጬ ሄሎች ነው የሚታዩን። ከታች ያለው የሀገር ቤት የኢትዮጵያ የአጃ ቂንጬ ነው። ይሄ ደግሞ ከላይ የምታዩት ቢጫ ነገር ሆኖ ከለሩ ቀየር የሚለው ማለት ነው የዚህ ሀገር የስንዴ ቂንጬ ነው። ይሄን ማሳያችሁ ለምን እንደመሰላችሁ የስንዴ ቂንጬ እንግዲህ እዚህ ሀገር ያለ በቶሎ ነው የሚበስለውና ቂንጬው ላይ ውሃ ካልተጨማል የማልጨምረው ለዛ ነውና እናንተም የውጭ ሀገር ቂንጬ ካላችሁ እንደኔ የሀገር ቤት ቂንጬ ከሌላችሁ ማለት ነው። እኔ በምሰራውን ቀደም ተከተል ተከተላችሁ ዋታት ጨምሮ ብትሰሩት በጣም ቆንጆ ፍርፍር ያለ ቂንጬ ታገኛላችሁ። የሀገር ቤት ቂንጬ ግን ከሆነ ያላችሁ ውሃ መጨመር ያስፈልጋቸዋል እና በኋላ ላይ የት ጋ እንደምትጨምሩ አሳያችኋለሁ። ከዛ መቀጠል እንግዲህ ጥቅል ጎመን አዘጋጅቻለሁ ጥቅል ጎመን እንጨምራለን። ቲማቲም እዚ ጋ አዘጋጅቻለሁ እዚ ላይ እዚ ጋ ደግሞ እሸት የባሮ ሽንኩርት አለኝ ካሮት አለኝ አንድ ቃሪያ፣ እንዲሁም ጨው፣ ቁንዶ በርበሬ እርድ ለጣም ና የሚሰጠን ደግሞ ጥቅም እንጨምራለን ማለት ነው። እንዲሁም ዘይት እጠቀማለሁ። ስራይን ሲጀምር እዚህ ጋ ጥቅ ጎመኑን ከመክተፍ ነው ሚጀምር እንደዚህ በምንፈልገው መጠን ድቅጥ አርገን እንከትፋለን። ከቂንጬ ጋ ሲበስል በማንኪያ ወይም በሹካ መበላት እንደሚያስችል አድርገን ነው የምንከትፈው። ተቻዋል ይሄ የከተፍኩትን ጥቅል ጎመን አጥቤው ነው ይዤ የመጣሁት። አልለካሁትም፣ ግን ቢያንስ 600 ግራም አይነት ነገር ይሆናል። 600 የገዛሁት ጥቅል ጎመን 1 ኪሎ ቢሆን ከላው ላይ ቆርጬ አስቀምጫለሁ። ከዛ እንደዚህ እንገለብጠዋለን የምንሰራበት ሳህን ላይ። በመቀጠል ካሮቱን ፈቀፍቀን እንጨምራለን ካሮቱን በተመሳሳይ ሁኔታ እገለብጣለሁ የምሰራበት ሳህን ውስጥ ሽንኩርታችን በመቀጠል በነገራችን ላይ የግድ አይደለም እሸት የባሮ ሽንኩርት መጠቀማችሁ ኖርማል ሽንኩርት መጠቀም ትችላላችሁ አንድ ቲማቲም አለኝ፣ እሱም ጨምራለሁ። ሲበስል ወደታች ውርድ ስለሚል አታስቡ። ከዛ ቅንጫችንን ለክተን ጨምራለን። ግማሽ ነው የሚጨምረው። አንድ ከግማሽ። ይሄንን አጥበን ከውስጡ ስታርችና አውጥተን እንዳይጠባበቅብን ደጋግመን ደጋግመን ነው የምናጥበው። ምክንያቱም አቧራ ይኖረዋል ከስታርቹም ባሻገር። ከዛ ይታያችኋል በእንደዚህ አይነት መልኩ ንጹሕ ውሃ ሲወጣ የአቧራው የስታርቹም በደንብ ተለቅልቆ ሲያበቃ ማለት ነው፣ ንጹሕ ውሃ መጣት ይጀምራል። የዛን ጊዜ በደንብ ታጥቧል ማለት ነው። ቅንጫችሁ እንደዚህ አምታችሁ ታደርጋላችሁ። አሁን እንደመሰላችሁ እየቀረን ቃሪያችን ከፈ መጨመር ከዛ ባሻገር መቀመም የቀረው እዚህ ጋር ቃሪያ አለን። ፍሬውን እናወጣና እንከትፋለን ደቀቅ አርገን፣ ቀዩንም ቃሪያ በተመሳሳይ ሁኔታ እንከትፈዋለን ችን ጨምራለን። የሚከተት ነገር ጨረስን። ከዛ ጨው እናድርጋለን። አንድ የሻይ ማንኪያ ጨው ጨምራለሁ። ግማሽ የሻይ ማንኪያ ቁንዶ በርበሬ፣ ከዛ ግማሽ የሻይ ማንኪያ እርድ። እኔ እርድ መጠቀም የምፈልገው ለጣዕሙ እንዳለ ሆኖ ከሚሰጠን በነፊትም አንጻር በየአጋጣሚው አጋጣሚው እንድንጠቀማለ ማለት ነው። እናንተ የማትፈልጉ ከሆነ ጣሙ፣ ለምሳሌ የማትፈልጉት ከሆነ ቂንጨ አልተለመድም አደለኛ አለማስገባት ትችላላችሁ። ግን እንደ ደግሞ አስገብታችሁ ብትሞክሩት የመጨረሻ ቆንጆ ጣም ስለ የሚሰጥ ሁሌ ሁ የምትወዱት አይነት ጣም ነው የሚኖረው። ብስጨምሩበት ብይላለሁ። ከዛ ዜት እናረጋለን። አንድ አራት ማንኪያ አምስት ማንኪያ የሚሆን ዜት እናረጋለን። የጾም ቂንጨ ስለምንሰራ ቅቤ ምናምን ስለማንጨምርበት ማለት ነው። ከዛ በተቻለን ለማማሰል እንሞክራለን። ግን ግዳጅ አይደለም። ለምን መሰላችሁ? አሁን አስገብተን ከአንድ ከአስር ከአስራ አምስት ደቂቃ በኋላ ጥቅል ጎመኑ ኩምሽሽ ያል የዛን ጊዜ እንደፈለግን የማማሰል እድል ይኖራል ና ሳንሳቀቅ ፈሳ ብለን ማማሰል እንችላለን። እናንተ ጎደል ያለ እቃ ላይ ከሆነ የምታደርጉት ማለት ነው እቃችሁ ትልቁ ሆኖ እንደኔ ካልሞላባችሁ ከመጀመሪያውኑ በደንብ አማስላችሁ መጨመር ትችላላችሁ። እኔ ለማንኛውም እዚህ ጋር በቃለሁ። እንግዲህ የዚህን ጊዜ ነው ውሃ መጨመር አይጠበቅባችሁም የምላችሁ አሁን ነው ቲማቲማ አለው ጥቅል ጎመኑ የራሱ የሚያወጣው ውሃ አለ በሱ ውሃ ቂንጮ ተገቢውን ያክል መረቅ ስለሚኖረው ለመብሰል አይቸገርም ማለት ነው። የኢትዮጵያ ግን ኦርጋኒክ የአጃው የምትፈልጉት የቂንጬ ይህል በጣም ጠንካራ ስለሆነ እዚህ ጋ እንግዲህ አንድ ሲኒ ውሃ መጨመር ይጠበቅባቸዋል ማለት ነው። እንደ ቂንጫችሁ አበሳሰል ማለት ነው። እንዴት ነው በቶሎ የሚበስለው በቶሎ የማይበስለው እንደሚባለው እንደሱ አይታችሁ እየወሰናችሁ እናንተ ውሃ መጨመር ይጠበቅባቸዋል። የኔ ግን እንደነገርኳችሁ ታውቁታላችሁ፣ በውጭ ሀገር የምትኖሩ በጣም በአንድ ስለሚበስል አያስፈልገውም በምንም ነገር። እንደዚሁ እንዳማረበት ክድ አድርጌ ኦቭን ውስጥ አስገባዋለሁ። ኦቭኑ በ180 ዲግሪ ሴልሸስ የተለኮሰ ነው፣ ከ10 ደቂቃ በፊት የለኮስኩት። ስለዚህ አስገባውና እንደነገርኳችሁ አንድ አስር አስራ አምስት ደቂቃ ካቆየሁት በኋላ ለማማሰል ደግመን እንገናኛለን። አሁን አንድ አስር አስራ አምስት ደቂቃ አቆይቼዋለሁ እንዳይወድቅብኝ እናማስለዋለን። አሁን ታያችዋል ታያችሁ፣ አላቅ ያችሁት እዚህ ጋር ይሁዋ ገና ቲማቲሙ እሳት ሲነካው ሙት ይላል። እና ደግሞ ቂንጫችሁስ ምን ያህል ነው? ጥቅል ጎመናችሁስ ምን ያህል ነው? እንዲበስ የምትፈልጉት የሚለውም ነገር ደግሞ አስተዋጽኦ ያደርጋል ለምትጨምሩት ውሃ። ስለዚህ እኛ አሁን በእንደዚህ አይነት ካማሰል ነው በኋላ ከድነውና ጨምረዋለሁ። እንደገና ለሌላ 25 30 ደቂቃ ቆየዋለሁ። አሁን ይበቃዋል። አንድ 25 ደቂቃ ቆይቻለሁ ኦቨን ውስጥ ውሃው እንደምታዩት ከዚህ ጋር ጨርሷል። ስለዚህ እንዴት እንደበሰል ደግሞ አብረምና ይሆናል። መጀመሪያ ልስ ጋ ያፈራፈሩን ታዩታላችሁ፣ እንዴ ፍርፍር ያለ ቆንጆ የሚታይ ጥቅል ጎመን በጣም ሙክክብ ስል ብሎ ሙትት ያለ አይደለም። አብራችን እራሱ ብትቀምሱት በጣም ምንኛ ደስ ባለኝ፣ ግን ደግሞ። ሰርታችሁስ በምትቀምሱ ትጽናናለሁ። ዝም ብዬ እንዳልሆነ የማወራላችሁ እረዳለሁ። አያችሁት ሁሉ አትክልቱ ቁጭ ቁጭ ቁጭ እንዳለ ይታያል። አሳይቻችኋለሁ እንዴት የተፈረፈረ እንደሆነ። እዚህ ውስጥ እንዲበስል የምትፈልጉት አንደኛው እና ዋነኛው ቂንጬ ብቻ ነው። ሌላው በተረፈ ጥቅል ጎመኑ በሰለ አልበሰለ፣ ካሮቱ በሰለ አልበሰለ፣ ምንም የሚያስጨንቃችሁ ነገር የለምና አሁን እንቀምሷለን። እውነት ነው የምላችሁ እያጋነንኩ እንኳን አይደለም። እኔ ሰርቼ ምንድነው ስሙ ካያችሁት እናንተ ምንም ምንድነው ስሙ እኔ ማጣው ነገር የለም። አይታችሁ ብቻ ግን እንድትሰሩ ከልቤ ከልቤ ስለምፈልግ ነው። ሁል ጊዜ በጣም እንደሚጣፍጥና እንድትሞክሩት ብዬ እንድላችሁ። ምክንያቱም ካልሞክራችሁት ስለነገርኳችሁ ብቻ አታውቁትም። የእውነት ትጠቀሙበት አላችሁ። ለልጆቻችሁ መቋጠር የሚ ምን ልቋጥር፣ ለልጄ ስራ ቦታ ምን ይዤ ልሂድ ለምትሉ እናቶች የእውነት ነው የምላችሁ። የመጨረሻ በጣም ነው የምትጠቀሙበት በጣም ቆንጆ ስለሆነ ነው። ስሩ፣ ሞክሩ፣ ብሉ፣ ይወት ውጤቱን ብዬ የምላችሁ ማለት ነው። እንደነገርኳችሁ ለእኔ ዩቲውብ ላይ አውጥተዋለሁ፣ ከዛ ታዩታላችሁ። በቃ ያ ብቻ ለእኔ ጥቅሜ ማለት ነው። ግን የእውነት እንድትሰሩ ስለምፈልግ ነው። አሁን ደግሜ ደጋግሜ ነው የምነግራችሁ የመጨረሻ በጣም ነው የሚጣፍጠው። ቃሪያው ፈጀት ማረጉ ይሄ ደግሞ የእርዱ ቃና የአትክልቱ አፋችሁ ላይ ኮሽ ኮሽ ማቱ የመጨረሻ በጣም የሚጣፍጠው እንጂ የጾም ቂንጬት አቃላችሁ አይወርድም። ከዚህ ጋር ማለት ግን በአትክልት አርጋችሁ ከበል እንደዚህ ከሰራችሁት የመጨረሻ ይጣፍጣል። በአተር በፎሶሊያ የተለያየ ነገር ጨምራችሁ ኦቨኖስ መክተት ትችላላችሁ፣ እንደዚህ ባሳየዋችሁ አይነት አሰራር ማለት ነው ቲማቲሙ ራሱ ለስለስ እንዲል ነገር አድርጎታል እና የመጨረሻ ሁሉም አትክልቱም ቅመሙ በደንብ ተዋህዷል ከእናንተ የሚጠብቀው ቂንጬ የሚበስል ነው ወይ የሚበስል አይደለም ብላችሁ ውሃችሁን ጠብ ማድረግ ነው የማይበስል ከሆነ የሚበስል ከሆነ ደግሞ በቲማቲሙ እና በጥቅል ጎመኑ ውሃ እንደዚህ እንዲበስል ማድረግ ነው የመጨረሻ ደስተኛ የምትሆኑት ፍርፍር ያለ ቂንጬ የምታገኙት ስለዚህ እኔ እንደው ሁሉ የምላችሁ ስሩ ሞክሩ ብሉ ነው በተረፈ እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ ሆናችሁ ቻናሌ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁም ግለጹ። ከእናንተ ምንም የሚቀነስ ነገር የለም። ይገባሻል ብላችሁ ካሰባችሁ የሰራችሁ ለእኛ ጠቅሙ አብላችሁ የምታስቡ ከሆነ ላይክ አድርጉ ብዬ እላለሁኝ። አስተያየታችሁን ጻፉ። እንደሁል ጊዜውም የሚቀጥሉ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁሉልኝ ባይ